ጣሊያን ሕጻናት የወደፊቱን ስኬታቸውን አልመው ኳስ በየሰፈራቸው እያንደባልላሉ። ደጋፊዎች ሙሉ ዘጠና ደቂቃ የቡድናቸውን ድል አስበው ያዜማሉ። ስታዲየሞች ይጨናነቃሉ። ሚዲያዎች ያሞግሳሉ፣ ይዘልፋሉ። ይህንን ውበት የሚጠልፍ ስውር ጥቁር እጅ አለ። እግር ኳስ በጣሊያን ሀገር ስፖርት ብቻ አይደለም፣ እምነት ነው። እልህ ያልበለጠ ስሜት ነው። የማንነትና የኃይል መግለጫ ጭምር ነው። ቤተሰቦች በእግር ኳስ ላይ ይጣላሉ፣ ይፋቀራሉ፣ ለፈጣሪህ ይጸልያሉ። ነገር ግን ከሴሪያው ክብሩ ሌላ ያልተገለጠ ገመና አለ። በጣሊያን ኳስ በዳኞችና አሰልጣኞች ብቻ የሚመራ አይደለም፣ ነገር ግን በጉልበትና በገንዘብ ኃይል ጭምር ነው የሚተዳደረው። ይህ የእግር ኳስ ገመና ነው፤ የተደራጀ ወንጀል፣ የማፊያ ቡድን እንዴት ወደ ጣሊያን ቅዱስ ጨዋታ ውብ ልብ ውስጥ እንደገባና እንደሚያሾረው የሚነገር እውነተኛ ታሪክ ነው። የቡድንና ማንነትና ቀንደኛ ተዋንያንን ግለሰቦችን ጠቅሰን የሰሩትን እንዘረዝራለን። አብራችሁን ቆዩ። ሼልፍ ቲዩብ ነን፣ መርጠን አናመሰግንም፣ ለይተን አንተችም። እግር ኳስ በጣሊያን በመንደር ጎጥና ወግና ልማዳዊ መሰረቶች ላይ የተከፈለ በመሆኑ የእግር ኳስ ክለቦችን በተለይም በደቡብ ክልሎች እንደ ሲሲሊ፣ ካላብሪያና ካምፓኒያ እንደ አካባቢውና ማህበራዊ መለያ ይቆጠራሉ። እነዚህ አካባቢዎች በረዥም ጊዜ ቀንደኛ የማፊያ ቡድኖች እንደ ኮዛ ኖስትራ፣ አንድራንጌታ እና ካሞራ ማፊያዎች የሚገኙባቸው ናቸው። ከሁለተኛው ዓለም ጦርነት በኋላ እግር ኳስ ለጣሊያን ዳግም የመወለድ ምልክት ሆኖ ነበር ስታዲየሞች ከጦርነት ፍርስራሽ ዳግም ታድሰው የቀረቡበት ቡድኖች ከየአካባቢያቸውን ክብር ለማስጠራት ወክለው ተነሱም ጁቬንቱስ ከሰሜን ሮማና ላዚዮ ከዋና ከተማ ናፖሊ ደግሞ ከደቡባዊ ጣሊያንን ወክለው ላሊጋውን በፉክክር አደመቁት እግር ኳስ ለጣሊያኖች እንደገና አዲስ ድባብ ጫረም። በጦርነቱ ለተዳከመ በአዘን ላሳለፈ ሕዝብ ተስፋን ሰነቀ። በ1960 እና 1970ዎቹ የማፊያ ግንኙነት በፍጥነት እንደ ሥራ ተዘረጋ። አብረው ከኳሱ ጋር እንደ አዲስ ማፊያ ቡድኖችም የስፖርቱ ቤተሰብ ሆነው ተቀላቀሉ። እያንዳንዱ የሚያፋያ ቡድን የራሱ ጥብቅ ሕግ አለው። ታማኝነት፣ ሚስጥር አለማውጣት ወይም ኦምሬት፣ ቤተሰብነት ዋነኛ የማፊያዎቹ ዝልፍ የማይል መርህ ናቸው። ይህን የተላለፈ አባል በራሱና በቤተሰቡ እልህናው የፈረደ ነው። እያንዳንዱ አካባቢውን ይቆጣጠራል፣ ለማኅበረሰቡ ያበድራል፣ ይፈራል፣ ይዳኛል። የማፊያ የሥራ ዘርፍ ከፖለቲካ ወደ ኮንስትራክሽን ግንባታ ከአደገኛ እጽ ዝውውር ወደ ቁማር እያለ በዲጂታል ዘመን ላይ ትልቅና አዲስ የዝና የሀብት የመከበሪያ መስክ እግር ኳስ ሆኖ ተገኘ። ምክንያቱም እግር ኳስ ፉክክሩ እልህ፣ ስሜት፣ መስዋዕትነትና የግጭት መስክ ነው። ይህን ዘርፍ መቆጣጠር ማለት ብዙህ ነገር መቆጣጠር ነው። እግር ኳስ ለማፊያዎች ከመዝናኛነት ያለፈ ቢዝነስ ነው። እግር ኳስ የህዝብ መዝናኛ ብቻ አልነበረም፣ የቁጥጥር መሳሪያ ነው፣ ኃይላቸውን ማጠናከሪያ ኬሳቸውን ማደለቢያ ትልቅ እድልም ሆነም። ማህበራዊ ቁጥጥርን ለመያዝ፣ ገንዘብ ለማካበት፣ ክብር ለማግኘት መንገድ ነበር። ምክንያቱም በጣሊያን አንድ እግር ኳስ ክለብ ባለቤት ከወንክ ቡድን ብቻ አይደለም የያዝከው፣ የብዙ ሺዎችን ልቦና ትይዛለህ። እግር ኳስ ክለቦች ብዙ ገንዘብና የደጋፊ ሀብት እንደ ስታዲየም ትኬት፣ ግብይቶች፣ ማስታወቂያዎች ቁማሮችና የስፖንሰርሺፕ ስምምነቶችን የሚያካትቱ ስለሆነ ማፊያዎቹ በቀላሉ ፍላጎታቸውን ወደዚህ መስክ አደረጉ። በሕገወጥ መንገድ ማለትም በአደገኛ እጽ ዝውውር፣ እገታ ያገኙትን ገንዘብ ከእግር ኳስ ክለቦች፣ ከትኬት ሽያጭ፣ ከተጫዋቾች ዝውውርና ከስፖንሰርሺፕ ስምምነቶች ውስጥ እንዳገኙት አድርገው በመጠቀም የገንዘብ ማጠቢያ መኒ ላውንደሪንግ ያደርጉት ነበር። በአንዳንድ ከተሞች የማፊያ ቤተሰቦች ክለቦችን እንዲመሩ ወገኖቻቸውን በቡድኑ ውስጥ እንዲቀጥሩ ወይም ለደህንነታቸው የጥበቃ ገንዘብ እንዲከፍሉም ያዙ ነበር። አብዛኛው የኳስ ቤተሰብ የሚያተኩረው የቡድኑ ውጤትና ድል ላይ ነው። ደጋፊዎች ለሁለት ተቧድነው ሲቧቀሱ ማፊያዎቹ በደጋፊው ሁኔታ ያላክጣሉ። ደጋፊው ስታዲየም ሳይገባ ኳስ ሳይጀመር ውጤት ብቻ ሳይሆን ማን አሸናፊ ማን ተሸናፊ፣ በስንት ግብ ብልጫ እንደሚሸነፉም አስቀድሞ ይታወቃል። በሴሪያው የእግር ኳስ ዳኞች ብቻ አይደሉም ጨዋታውን የሚዳኙት። የተጫዋቾች ብቃት፣ የክለቦች አቋም፣ የአሰልጣኞች ስልት አይደለም ውጤት የሚወሰነው። ከጀርባ ያሉ ማፊያዎች ናቸው የሚመሩት። ዳኞች፣ አሰልጣኞች፣ ተጫዋቾች በፍቅር ከሆነ ዳጎስ ባለ ገንዘብ ይደለላሉ፣ እምቢካሎ የሚከተላቸውን ስለሚያውቁ የተባሉትን ይፈጽማሉ። እንደ ኢሮፓ አቆጣጠር በ1980 ሴሪያውን ማፊያ እንደሚያሽከረክረው እውነቱ ለመጀመሪያ ጊዜ ተጋለጠም። ፖሊሶች ቶቶኒሮ የተባለ ታላቅ የጨዋታ መደምደሚያ ድር ተገኘም። ተጫዋቾች፣ አሰልጣኞች፣ አልፎም ክለቦች ሙሉ በሙሉ በህገወጥ ትእዛዝ ግብይት ውስጥ መሳተፋቸው ተገኝቶም ተከሰሱም። ለመጀመሪያ ጊዜ ጣሊያኖች በይፋ ስሙ ላዚዮና ሚላን ክለቦች በቅጣት ወደ ታችኛው ደረጃ በቅጣት ወረዱ። በ2006 በተጠለፈ የስልክ ቃለ ምልልሶች ከፍተኛ ክለቦችና አስተዳዳሪዎች በፖሊስ ምርመራ ውጤት እንዳስቀየሩ ደረሱበት። በቀጥታም በማፊያ ቡድኑ ትእዛዝ ውጤቱን አስቀይረው ነበር። በዚህም ታዋቂው የጣሊያን ከፍተኛው ክለብ ጁቬንቱስ ሁለት ሊግ ወደ ታች ወረደም። የክለቡ አስተዳዳሪዎች ከእግር ኳስ ታገዱ። ይህ ለጣሊያን ከስፖርቱ ባለፈ ብሔራዊ ሀፍረትም ሆነ። በ1984 እንደ ኤሮፓ አቆጣጠር ማራዶና ናፖሊ ሲገባ ክለቡም ከተማዋም አንሰራራችም። ማራዶናም እንደ አዳኝ ተቆጠረም። ሆኖም ማራዶና በክብሩ ላይ ውርደት አጋጠመው። በዲያጎ ማራዶና ዘመን የኔፕልስ ክለብ ከካሞራ ማፊያ አለቆች ጋር የተያያዘ የአደንዛዥ መድኃኒት ግንኙነት እንደነበረው ተነገረ። በዚህም ማራዶና ለእግር ኳስ ህይወቱ ውድቀት፣ በኋላም ለህይወቱ ህልፈት የሆነውን የአደንዛዥ እፅ ሱስ የተያዘው በናፖሊ ክለብ ሲጫወት ከካሞራ ማፊያ ቡድን ጋር በነበረው ድብቅ ግንኙነት ነው ይባላል። ለመቆጣጠር ጣሊያን ጠንካራ የማፊያ ጸረ ህጎች አጸደቀች ና ለዩ የምርመራ ጋዜጠኝነት ባህልን በእግር ኳሱ ላይ ዘረጋች። የጣሊያን እግር ኳስ ፌዴሬሽን ወይም ኤፍ አይ ጂ ሲ ከጸረ ማፊያ ኮሚሽኖች ጋር በመስራት የክለብ ባለቤትነትና የገንዘብ ፍሰት ግልጽነት ላይ አተኩሮ ይህም የማፊያ ቡድኑን ተጽዕኖ በእግር ኳስ ውስጥ ለመከላከል በመጠኑም ቢሆን አገዘው። ይህን ሰንሰለት የሚታገሉ ከዳኞች፣ ከጋዜጠኞች ከሆዳቸው ይልቅ ለህሊናቸውና ለሙያቸው ያደሩ ቅን ሰዎች አልታጡም። ከእነዚህ ውስጥ ፋልኮንና ቦርሲሎኖ የተባሉ የፍትህ ሰዎች ነበሩ። እግር በእግር እየተከታተሉ የወንጀል ቡድኑን ሰንሰለት እየዘገቡ ሆኖም ሁለቱም ከቀንደኛው አንድራንጌታ ማፊያ ቡድን ወጥመድ ውስጥ በአንደኛው ቀን ገቡ። አገራማን ብለው ሲጓዙ በጥይት ተደብድበው ተረሸኑ። ሊጋሲያቸውን ግን በጣሊያን ነፃና ፍትሃዊ ኳስ ላይ ጥለው አለፉም። ለስፖርት ኮሚሽኑ የማፊያዎቹ እጅን መቁረጥ ባይቻልም ማሳጠር እንደሚቻል አሳይተው አልፈዋል። አንድራንጌታ የጣሊያን ኃይለኛ የማፊያ ድርጅት ነው። አንድራንጌታ በደቡባዊ ጣሊያን ያለችው በካላብሪያ መነሻውን ያደረገም በአንድ የዘር ሀረግ ቤተሰብ የተያዘ የማፊያ ድርጅት ነው። ዛሬ በአውሮፓ ውስጥ በከፍተኛ ሁኔታ የተጠናከረና በጣም የሚስጢራዊ ሰንሰለት የዘረጋ ድርጅት በመሆኑ ውስጡ ገብቶ ለማወቅ አስቸጋሪ ነው። የአውሮፓን 80 በመቶ የኮኬን ንግድ የተቆጣጠረ በባንክ በኮንስትራክሽን እና በእግር ኳስ በመሰማራት ቢሊዮን ዶላሮች ትርፍ የሚዝቅ ድርጅት ነው። ከትኬት ሽያጭና ከተጫዋቾች ዝውውር ከፍተኛ ገንዘብ ስለሚንቀሳቀስ ክለቦችን በገንዘብ በመደጎም በማህበረሰቡ ዘንድ ከፍተኛ ተወዳጅነትና ታማኝነት ስላስገኘለት፣ በስፖንሰርሺፕ ሰበብ ከፍተኛ ፖለቲከኞችና ቱጃሮች ሰዎች ጋር እንዲቀራረብ ስለረዳው አንድራን ጌታ ማፊያ ቡድን ወደ እግር ኳሱ ዘርፍ እንዲገባ ምክንያቶች ነበሩ። እንደ ኢሮፓ አቆጣጠር በ1990ዎቹ የአንድራንጌታ ማፊያ ቤተሰቦች ሚላን፣ ቱሪን እና ቦሎኛ ያሉ የሰሜን ከተማ ክለቦች ውስጥ ዘልቆ ገባ። ከኮኬን እጽ ንግድ ያገኙትን ትርፍ ወደ እግር ኳሱ ላይ ኢንቨስት አደረጉ። ቀስ በቀስ ሁለቱን የሚላን ከተሞች ታዋቂ ክለቦች ኤሲ ሚላንና ኢንተር ሚላንን በቁጥጥር ስር አደረጉም። ሁለቱ ክለቦች ደርቢ ተቀናቃኝ፣ ዝነኛና ሀብታም ቢሆኑም አንድ ከተማ አንድ ስታዲየም ነው የሚጋሩት፣ ሚላንና ሳንሴሮ ስታዲየም። አንድራንጌታ ቀልቡ ያረፈው ከቡድኖቹ ውጤትና ከኳስ ፍቅር አልነበረም። ዋነኛ ዓላማው በሳንሴሮ ስታዲየም ያለው ቢዝነስ ነበር ይህም ከትኬት ከቢራ ሽያጭ ከመኪና ማቆሚያ ገቢ ከባነሮች ከተጫዋቾች ዝውውር ለሚዲያ ማስታወቂያና ስፖንሰር የሚገኘው ገቢ መቆጣጠር ነበር። ሆኖም የክለቦቹ ዋነኛ ደጋፊ መሪዎች አስቀድሞ የተያዘ በመሆኑ ከእነርሱ ጋር መስራት አሊያም መንጠቅ ነበረበትም። ለዚህም ይረዳው ዘንድ ገሚሱን እንዳጎስ ባለ ጉርሻ እያስታጠቀ መሃላቸው ገባም። በሚላን ክለቦች አመራር ቁልፍ አንድራንጌታ ማፊያ ቡድን ሶስት ቁልፍ ሰዎችን በቡድኑ ደጋፊ አባላት ኃላፊነት ስም ሾመ። ቪትሮቬቼ፣ አንቶኒዮ ቭሎኮና፣ አንድሬ ቤርታ የተባሉ ማፊያዎች አለቃ ግን የቡድኑ ቦርድ ኃላፊ በዳቦ ስም የተሰኙ። አሁን ሚላኖች የከተማዋ የደጋፊዎች ሳይሆኑ አንድራንጌታ ማፊያ ቡድን የግል ንብረት ሆኑ። ማፊያው የሚፈልገው ድል የሚጠብቀው ውጤት የለም። ለማፊያው የቡድኖቹ ማሸነፍ መሸነፍ ቁብ አይሰጠውም። ለእሱ የሚያስጨንቀው ምን ያህል ገንዘብ አስገባው የሚለው ነው። ምክንያቱም ስፖርት መዝናኛ ሳይሆን አዋጭ ቢዝነስ ነው፣ መካካድና መበላላት ነው በአንድራንጌታ ማፊያ ቡድንም ፍጻሜ የሆነው ይህ ነበር። ቮይቼ የኢንተር ሚላን ቬልኮ ደግሞ የኤሲ ሚላን ኃላፊዎች ነበሩ። በሂደት ከየትኛውም ከሚላን ክለብ ከሚገኘው ገንዘብ ለማፊያ ቡድኑ ከሚገባው ይልቅ ወደ ግል ኪሳቸው የሚያስገቡት እየበዛ ሄደ። እንደ ኢሮፓውያን አቆጣጠር በሀቀለም እንደ ኢሮፓውያን አቆጣጠር በ2ያ ሀያ አራት የኤሲ ሚላንን አለቃም አንቶኒዮ ቬልኮን ረሸነው። አሁን ሁለቱም በገዳይ ማፊያ ብቸኛ አለቅነት ስር ወደቁም። የእርስ በርስ መገዳደል ለጣሊያን ፖሊስ መግቢያ ቀዳዳ ሆነም። በመጨረሻም አንድሬ ቤርታ ተያዘም፣ ተከሰሰም፣ አስር ዓመት ተፈርዶበት ዘብጥ እያወረደም። ለአንድራንጌታ ቀንደኛ ማፊያ ቡድን የሚላን ቅሌት የመጨረሻም እጣ ፈንታ ሆነም። እነዚህ የጣሊያን የእግር ኳስ ቡድንና ማፊያ ቁርኝት ማሳያ እንጂ የመላቀቂያ መጨረሻ አይደሉም። እግር ኳስ በችሎታ ብቻ የሚገኝ ውጤት እንዳልሆነ ያመላከቱ በመሆናቸው ሴሪያውን አቀዝቅዘውታል፣ የደጋፊውን ሞራል አኮላሽተውታል። ሆኖም አሁንም ለጣሊያን እግር ኳስ ስፖርትና መዝናኛ ብቻ ሳይሆን የክብር፣ የግጭት፣ የትርፍ ዘርፍ መሆኑን ቀጥሏል።